ሚዲያ በአለምም ሆነ በአገራችን ታሪክ የአገራቸውን መንግስት ከውጭ ኃይላት ጋር ሆነው የሚታገሉ ግለሰቦችና ፓርቲዎች ብዙ ታይተዋል። እነዚህ ግለሰቦችና ፓርቲዎች ባንዳ የሚል ስም ይሰጣቸዋል። ከባዕድ አገራት ጋር የወገኑበት ምክንያት ገንዘብ፣ ስልጣን ወይም ሌላ ጥቅም ለማግኘት ሊሆን ይችላል። በዚህ ዝግጅት በተቃርኖ ጎራ ተሰልፈው አገራቸውን ከሚቀናቀኑ አገራት ጋር በመሆን የመንግስታቸውን ምሥጢር አሳልፈው የሰጡ ጥቂት ግለሰቦችንና በዚህ ምክንያት አንዳንዶች የገጠማቸውን ውርደት ሌሎች ደግሞ የወጡበትን የስኬት ማማ እንቃኛለን። መንግስታት ቅድሚያ ከሚሰጧቸው ነገሮች መካከል የመረጃና ደህንነት ወይም ኢንተለጀንስ ዋናው ጉዳይ ነው። አገራት የደህንነት ኃይላቸውን ለማጠናከር በርካታ በጀት የሚመደቡ ሲሆን ምስጢራዊነት ባለው በዚህ ተቋም ተቀናቃኝ አገራት በሀገራቸው ሊያደርሱ የሚችለውን አደጋ ለማስወገድ ከመስራት ባሻገር በሀገር ውስጥ ሊፈጠር ከሚችል አደጋ ራሳቸውንና ሕዝባቸውን ይጠብቃሉ ተብሎ ይታሰባል። የደህንነት መስሪያ ቤቶች ምስጢራዊነት ከሥራው ባህሪ ጋር ይያያዛል። የደህንነት ሠራተኞች፣ ለዘርፉ የሚመደበው በጀት፣ ቴክኖሎጂ እና ሌሎችም ነገሮች በምስጢር ይያዛሉ። በሀገራችን የመረጃና ደህንነት ሥራዎች ጎላ ብለው የሚነገሩ ይፋዊ ታሪኮችን ብዛም ባይኖሩም በአድዋ ጦርነት ወቅት ትልቅ አስተዋጽኦ ያበረከቱት ባሻይ አዋሎም በዚህ ዘርፍ ለሀገራቸው ያበረከቱት አስተዋጽኦ ከፍ ያለ ነው። ባሻይ አዋሎም የጣሊያን ሰራዊት መረጃዎችን በምስጢር ለኢትዮጵያ በማቀበል ታሪክ የማይረሳው ውለታ ውለዋል። አባታቸው ኤርትራዊ፣ እናታቸው ደግሞ ከትግራይ የሆኑት ባሻይ አዋሎም የእንትጮ ተወላጅ ነበሩ። የአድዋ ጦርነት ከመጀመሩ አስቀድሞ በራስ አሉላና በራስ መንገሻ አማካኝነት አፄ ምኒሊክና እቴጌ ጣይቱ ዘንድ ቀርበው ጦርነቱን አስመልክቶ መረጃ ቀብለዋል። ብለውሃ ንግስት ቴጌ ጣይቱ ባሻይ አዋሎም እንዳይክዱ አስምለውና አስገዝተው ወደ ስራቸው አሰማሯቸው። ባሻይ ለጣሊያኖች ስለ ኢትዮጵያ ሰራዊት የሰጧቸው የተዛባ መረጃዎች ጣሊያኖች ስለ ሰራዊቱ የተሳሳተ ግምት እንዲኖራቸው አድርጓል። የምንሊክ ሰራዊት ተስቦ በሽታ እያጠቃው ቀለቡም እያለቀበት ስለሆነ የጣሊያን ጦር ማጥቃት ያለበት አሁን ነው በማለት የተሳሳተ መረጃ በመስጠት በጀነራል ባራተሪ የሚመራው የጣሊያን ሰራዊት በባሻ አዋሎም መንገድ መሪነት አደዋ ሲደርስ በሌሊት ጠፍተው የወገናቸውን ሥራ ይተቀላቀሉ። በዚህም ባራቴሪ ወዳል ጠበቀው የኢትዮጵያ ጦር ወጥመድ እንዲገባና እንዲከበብ አድርገውታል። የኢትዮጵያ ጦር ከኪዳነ ምሕረት ጀርባ ባለ ተራራ ላይ መመሸጉን ለጣሊያኖች በሰጡት የተሳሳተ መረጃ መሰረት ጄነራል አርሞንዲ ጦሩን እየመራ ኪዳነ ምሕረት ገሰሶ ተራራ ላይ ቢመሸግም በመሸግም እነ ራስ አሉላ በጀርባው ቆርጠው ገብተው በሶስት አቅጣጫ ተኩስ ከፈቱበት። ባሻዋሎም ለጣሊያኖች ያቀበሉት ሌላው አሳሳች መረጃ ኢትዮጵያኖቹ በዕለተ እሁድ ቤተክርስቲያን የመሳለም ልምድ ስላላቸው የካቲት 23 የጊዮርጊስ ዕለት ስለሆነ ብዙ ወታደር አክሱም ጽዮን ለመሳለም ስለሚያቀና የቀረውም ምግብ ፍለጋ በመበተኑ ንጉሠ ነገሥቱ ብቻቸውን ይሆናሉ፣ በጠዋት ማጥቃቱ ቢጀመር ድሉ ያለምንም ጥርጣሬ የጣሊያን ይሆናል የሚል ነበረ። በዚህ መረጃ መሠረት ጣሊያኖቹ ውጊያውን ጀመሩ። የኢትዮጵያ ሰራዊትን በሰጠው ያጸፋ መልስ ታሪክ ምንጊዜም የማይረሳው የጥቁር ሕዝብ ኩራት የሆነው ያድዋ ድል ተመዘገበ። የሀገራት እድገትና ጥንካሬ የሚለካው በኢኮኖሚ፣ በሳይንስ፣ ቴክኖሎጂ ወታደራዊ ኃይልና በሌሎችም ሲሆን የደህንነትና መረጃ ዘርፉም አስተዋጽኦ ከፍተኛ መሆኑ አያጠራጥርም። የደህንነት ተቋማት የሀገራቸውን ጥቅም ለማስጠበቅ መረጃ የሚያሰባስቡና የሚተነትኑ ሲሆን የሚጠቀሙት የቴክኖሎጂ እድገት ከጊዜ ወደ ጊዜ እያደገ ከፍተኛ ደረጃ ላይ ደርሷል። አገራት በደህንነት ተቋማቸው የራሳቸውን ዜጎች መልምለው አሰልጥነው የሚያሰማሩ ቢሆንም ከዚህ ባልተናነሰ የሌሎች አገር ዜጎችን ከተራ ግለሰብ እስከ ከፍተኛ የመንግስት ባለስልጣን ድረስ ቀጥረው ያሰራሉ። በዚህ ሂደት ተደርሶባቸው በአገር ክህደት ተከሰው ሞትና የረጅም ዓመታት እስር የተፈረደባቸው በርካቶች ናቸው። በስልጣን ለመቆየት ለዋስትና በገንዘብና ጥቅማጥቅም ተደልለው የሀገራቸው ምሥጢር ለሌላ ሀገራት አሳልፈው እንደሚሰጡ የሚጠረጠሩ የአገራት መሪዎች እንዲሁም የሲቪልና ወታደራዊ ባለስልጣናት በርካታ ናቸው። የሩሲያና ዩክሬን ጦርነት በቀጠለበት በአሁን ወቅት በፈረንጆች 2024 በሩሲያ ተመልምለው መረጃ ሲያቀብሉ የነበሩ የዩክሬን ብሔራዊ ዘብ አገልግሎት አባላት በቁጥጥር ስር መዋላቸውን የዩክሬን የስለላ ተቋም ኤስቢኦ አስታውቋል። የሩሲያ የደህንነት አገልግሎት ኤፍኤስቢ ፕሬዚዳንት ዜሌንስኪ እና ከፍተኛ ወታደራዊ አመራሮችን ለማስገደል ሴራ ሲሸርብ መቆየቱን ደርሰንበታል ማለታቸውን መገናኛ ብዙሃን ዘግበው እንደነበር የአንድ ሰሞን መነጋገሪያ ነበር። ሰኔ 2024 የቻይና የደህንነት ሚኒስቴር በዊቻት የፋዊ ገጹ ባወጣው መግለጫ የዩኬ የስለላ ድርጅት የሆነው MI6 ዋንግ እና ዙ የተባሉ ባልና ሚስቶችን ሰላይ አድርጎ ቀጥሯል ብሏል። መግለጫው እንዳለው ሁለቱ ጥንዶች ጥብቅ ምሥጢር ባለበት የቻይና መንግስት መስሪያ ቤት ውስጥ የሰሩ ሲሆን ግለሰቦቹ መረጃዎችን በድብቅ ሲያቀበሉ እንደነበር ተደርሶበታል። በ2004 የቱርክ ፖሊስ ለእስራኤል ስለላ አገልግሎት ሞሳድ መረጃ በመስጠት የተጠረጠሩ ሰባት ሰዎችን በቁጥጥር ስር ያዋለ ሲሆን ግለሰቦቹ መረጃዎችን አሳልፈው ሰጥተዋል መባሉን መንግስታዊው አናዶሉ የዜና አገልግሎት ዘግቧል። ተጠርጣሪዎቹ በቁጥጥር ስር የዋሉት ከቱርክ ብሔራዊ መረጃ ወይም ኤምአይቲ ጋር በመተባበር በኢስታንቡልና በኢዝሚር ከተማ ባካሄደው ዘመቻ ነበረ። ሞሳድ በቱርክ ውስጥ የሚኖሩ የውጭ ዜጎች ላይ ለሚያካሄደው ስለላ በቱርክ ውስጥ የሚኖሩ ፍልስጤማውያንንና የሶሪያ ዜጎችን መመልመሉ ተሰምቷል። 34 የሚሆኑ ሰዎች በጋዛ ውስጥ ስላለው ጦርነት ለእስራኤል በመሰለል ተጠርጥረው በቱርክ ፖሊስ ተይዘው መታሰራቸውም ተዘግቧል። የቀድሞ የአሜሪካ አምባሳደር የነበሩት ቪክተር ማኑኤል ሮቻ የተባሉ ዲፕሎማት ከ40 ዓመታት በላይ ለኩባ ሲሰልሉ እንደነበር ተደርሶባቸው ክሳቸውን ማመናቸው አንድ ሰሞን መነጋገሪያ የሆነ አስገራሚ ዜና ነበረ። አንጋፋው ዲፕሎማት ማኑኤል ሮቻ በአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ይሰሩ በነበረበት ከ1981 ጀምሮ በርካታ ምስጢሮችን ለኩባ ሲልኩ እንደነበር አምነዋል። እንደ ቢቢሲ ዘገባ የ73 ዓመቱ ዲፕሎማት ቪክተር ማኑኤል ሮቻ ምስጢራዊ መረጃዎችን ለኩባ አሳልፈው ሰጥተዋል በሚል ክስ ቀርቦባቸው የ15 ዓመት እስር ተፈርዶባቸዋል። ሃሮልድ ጄምስ ኒኮልሰን በሲአይኤ ውስጥ የሚሰራ ቢሆንም ለ16 ዓመታት ለሩሲያ ምስጢሮችን አሳልፎ ሲሰጥ የተያዘ ሌላው የደህንነት ባለሙያ ነው። እንደ ኤውሮፓውያን አቆጣጠር በ2011 ናትናኤል የተባለው የኒኮልሰን ልጅ ከሩሲያ ወኪሎች ጋር በምስጢር በመገናኘት ላባቱ የሚፈጸመውን ክፍያ በመቀበል ክስ ተመስርቶበት አምስት ዓመት እስራት ተፈርዶበታል። ኒኮልሰን የውጭ አገር መንግሥት ወኪል በመሆንና በሕገ ወጥ የገንዘብ ዝውውር ወንጀል ተከሶ የ23 ዓመት እስራት ተፈርዶበታል። ሌላው አስገራሚ መረጃ የግብፁን ፕሬዚዳንት ጋማል አብደል ናስርን ልጅ እስከ ማግባት የደረሰው አሽራፍ ማርዋን የተባለ ግብፃዊ የእስራኤል ሰላይ ነው። አሽራፍ ማርዋን እስከ ግብፅ ቤተ መንግሥትና የፕሬዚዳንቱ ቤት ድረስ ዘልቆ የሚገባ የፕሬዝዳንቱ አማችና ቱጃር ነጋዴ በመሆኑ ከበርካታ ባለስልጣናትና ታላላቅ ሰዎች ጋር የመገናኘት ዕድል አግኝቷል። በዚህ መሰረት የሃያኛው ክፍለ ዘመን ታላቅ ሰላይ የሚል ስም ወጥቶለት ነበረ። አሽራፍ ማርዋን ከእስራኤል በተጨማሪ ለግብፅ፣ ጣሊያን፣ አሜሪካ፣ እንግሊዝ ይሰራ እንደነበር ሚድሊስት አይ በተባለና በሌሎችም የመገናኛ ብዙሃን ላይ ታሪኩ ተዘግቧል። የኢራንና እስራኤል ግጭት ባየለበት በአሁኑ ወቅት መረጃ ለወታደራዊ ድል ምን ያክል ወሳኝ እንደሆነ እየታየ ሲሆን በዚህ ወቅት ኢራን ለእስራኤል ሲሰልል ይዤ አለው ያለችውን ግለሰብ በስቅላት መቅጣቷ ተነግሯል። ፊልድ ማርሻል ብርሃኑ ጁላ በቅርቡ ባደረጉት ንግግር የኢትዮጵያ ሕዝብ ለመቀጠር ዝግጁ ነው የሚል ጅምላ ፍረጃ ሲናገሩ ተደምጠዋል። ለመቀጠር የእኛ ሰው ለመቀጠር ለመቀጠር በጣም ዝግጁ ነው። እንዴት እንደሆነ አይገባኝም። የሌላ ሀገር ሰው እኮ እንደዛ አይደለም። ግብጽ ሄደ እኮ ጸረ ግብጽ ናሽናል ኢንትረስት የምታሰልፈው ሰው ገንዘብ ሰተህም እኮ አታገኝ አታገኝም ሳኡዲ ሄዳ አታገኝም። አውሮፓ ሄዳ አታገኝም። ቻይና፣ ራሽያ፣ ጃፓን ሄዳ አታገኝም። የኛ ግን በጣም ተቀጣሪ ነው። መቀጠሩ እስከ ምን ይሄዳል መሰለ? ሲፈልግ አይሲስ ይሆናል የኛ ሰው። ሲፈልግ ምንድ ነው አልሸባብ ይሆናል የኛ ሰው። አሁን አልሸባብ ለኢትዮጵያ ሕዝብ ምን አጀንዳ አለው? ለኢትዮጵያ ሕዝብ የሚሆን ምን አጀንዳ አለው? አልሸባብ ገብተው የገደልናቸው ኢትዮጵያውያን አሉ ሶማሌ ውስጥ። በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ ይተቀጠራል። ተቀጥሮ እዛ ለአንዱ ወገን ወግኖ ተዋጋል፣ ይሞታል እዛ። አሁን ደግሞ ለሻዕቢያ ለመቀጠር ያለው ሽሩጉድ ሊነግራችሁ አልችልም። የእኛ ሰው ለመቀጠር ለመቀጠር በጣም ዝግጁ ነው። የኢትዮጵያ ፖለቲካ ከውጭ ጣልቃ ገብነት ነፃ ሆኖ አያውቅም። ወደ ስልጣን ለመምጣት በሚደረግ ትግል የውጭ ሀገራት የራሳቸውን አጀንዳ ለማስፈጸም ዘርፈ ብዙ ድጋፍ ያደርጋሉ። ያለፉትን አንድ መቶ ዓመታት የፖለቲካ ሂደት ብንመለከት ከውጭ ጣልቃ ገብነትና ጫና ነፃ ሆኖ አናገኘውም። የሀገር ውስጥ የፖለቲካ ፓርቲዎች ከሚያራምዱት ርዕዮተ ዓለም አንጻር የውጭ ድጋፍ ሊፈልጉ ይችላሉ። በአንጻሩ በስልጣን ላይ ያለ መንግስት ለመጣል በሰላማዊም ሆነ ሰላማዊ ባልሆነ ስልት የሚታገሉ ግለሰቦችና ፓርቲዎች ከውጭ መንግስታት ድጋፍ ሲደረግላቸው ይታያል። ይህ ድጋፍ ስውር ከመሆኑ አንጻር አብዛኛው ባይታወቅም የተወሰኑት ግን ገሃድ ወጥተዋል። ዘኒው ዮርከር ለተባለው ሚዲያ የሚሰራው ጆን ሊ አንደርሰን የተባለ ጋዜጠኛ ወደ አዲስ አበባ መጥቶ ከጠቅላይ ሚኒስትር አብይ አህመድ ጋር ባደረገው ቆይታ ነገሩኝ ብሎ እንደዘገበው ጠቅላይ ሚኒስትር አብይ አህመድ በኢህአዴግ ዘመን ልዩ ልዩ መረጃዎችን ለአሜሪካ ደህንነት ቢሮ በስውር ይልኩ እንደነበር ነግረውኛል ብሏል። በሌላ መድረክ ደግሞ አብይ የኦነግ አባላት ላይ የታሰበ ኦፕሬሽን መኖሩ ሲሰሙ መረጃውን በጌታቸው አሰፋ ከሚመራው የብሔራዊ ደህንነትና መረጃ ቢሮ ደብቀው በስውር ለኦነግ አመራሮች ይልኩ እንደነበር ተናግረዋል። የኦነጉ መሪ ዳውድ ኢብሳ በነገራችን ላይ በተሰኘው የቴሌቪዥን ፕሮግራም ላይ ቀርበው ከጋዜጠኛ ደረጃ ኃይሌ ለቀረበላቸው ጥያቄ ሲመልሱ ከቀድሞ መንግስት ባለስልጣናት መረጃ ይላክላቸው እንደነበር አምነው እርሱ ጉዳዩን ቀድሞ ስለተናገረ እንጂ ፓርቲያቸው ይፋ እንዲወጣ እንደማይፈልግ ምላሽ ሰጥተዋል። ይህ እንግዲህ የዛሬው ጠቅላይ ሚኒስትር የቀድሞ የመከላከያ መኮንን በኋላም ሲቪል ሆነው የተለያዩ መስሪያ ቤቶችን ይመሩ በነበረበት ዘመን ያደረጉት ነው። ዛሬ በአገሪቱ ትልቅ ስልጣን ላይ የሚገኙት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የግንቦት ሰባት አመራር በነበሩበትና በትጥቅ ትግል የኢህአዴግ መንግስትን ለመጣል ይታገሉ በነበረበት ዘመን ከኤርትራ ጋር ይሰሩ እንደነበር የአደባባይ ሐቅ ነው። የሻቢያው መሪ ኢሳያስ አፈወርቂ የህዋት መሪ መለስ ዜናዊን፣ ለኦሮሞ ነጻነት ይታገል የነበረው ዋቆ ጉቱን፣ የሲዳማ ነጻ አውጪ ድርጅት መሪ የነበሩትን ወልዳ ማኑኤል ዱባለንና የምዕራብ ሶማሊያ ነጻ አውጪ ድርጅት መሪዎችን የዚያድ ባሬ መንግሥት ሞቃዲሾ ሰብስቦ ምክክር ማድረጋቸውና እነዚህ ግለሰቦች ወደ ተለያዩ አገራት ጉዞ ያደርጉ የነበረው በሶማሊያ ፓስፖርት እንደነበር ሻለቃ ፍቅረስላሴ ደረስ ወግደረስ እኛና አብዮቱ በተሰኘ መጽሐፋቸው ገልጸዋል። በሌላ መረጃ የህወሀት ዋና ዋና መሪዎች የነበሩት ግደይ ዘራጽዮን፣ ስብሀት ነጋ፣ አስፋሃ ሀጎስ፣ ስዩም መስፍን፣ መለስ ዜናዊ፣ ጃማይካ ኪዳን ኪዳንና ሌሎችም ሲንቀሳቀሱ የነበረው በሶማሊያ ቪአይፒ ፓስፖርት ከመሆኑም ሌላ ከቻይናና ከሌሎችም አገራት ያደርጉት የነበረው የጦር መሳሪያ ግዢ በሶማሊያ በኩል ወደ ፖርት ሱዳን ተልኮ ለህወሀት ይደርስ እንደነበር ተገልጿል። ግለሰቦችና ፓርቲዎች ገዢውን መንግስት ለማስወገድ ከውጭ ኃይላት ድጋፍ ሲሹ በምላሹ ለእነዚህ ሀገራት የሚያበረክቱት ወይም ወደፊት ይሰጣሉ ተብሎ የሚታሰብ ጥቅም አለ። ፈረንጆች ኖ ፍሪላንች ነፃ ምሳ የለም እንደሚሉት የገንዘብ የቁሳቁስ የመረጃ የፖለቲካና ዲፕሎማሲ ድጋፍ ሲያገኙ ለረጂዎቹ የሚያበረክቱት ምንድን ነው የሚለው ዋና ጉዳይ ነው። በአፄ ኃይለሥላሴ ላይ በ1953 ተደርጎ የከሸፈው በወንድማማቾቹ ጀነራል መንግሥቱ ነዋይና ገርማሜ ነዋይ የተመራው መፈንቅለ መንግስት የአሜሪካኖች እጅ እንደነበረበት ታዛቢዎች ይናገራሉ። ግርማሜ ነዋይ አሜሪካን አገር ለትምህርት በሄደበት ወቅት የለውጥ ፍላጎት እንደነበረው፣ በዛም የሚያገኘው እውቀት ለመፈንቅለ መንግስት መጠንሰስ ምክንያት እንደሆነ፣ አዲስ አበባ የነበረው የአሜሪካ ኤምባሲም በሴራው እንደነበረበት የሚገልጹ ታዛቢዎች አሉ። የኢትዮጵያ ተማሪዎች እንቅስቃሴ በተጀመረበት ወቅት የሶሻሊስቱ ጎራ ድጋፍ ያደርግለት ነበረ። ለኤርትራ ነፃነት የሚታገለው ጀባሃ የተመሠረተው ግብፅ ካይሮ የነበረ ሲሆን አሁን በኤርትራ በስልጣን ላይ የሚገኘው ኤፒኤልኤፍ የተመሰረተው ቃኘው ሻለቃ ተብሎ ይጠራ በነበረው አስመራ በሚገኘው የአሜሪካ ካምፕ በነበሩ አሜሪካኖች ድጋፍ መሆኑ በበርካታ ፀሐፊዎች ተዘግቧል። ዳግማዊ አጼ ምኒሊክ አድዋ ላይ ወራሪውን የጣሊያን ሰራዊት ካሸነፉ በኋላ ምርኮኞችን ተንከባክበው ይዘው ወደ አገራቸው ሲመልሱ፣ ኢትዮጵያውያን ሆነው ከጣሊያን ጋር አብረው የወጓቸውን እጅና እግራቸውን እየቆረጡ እንደሰደዷቸው ተጽፏል። የዚህን ምክንያት የተጠየቁት ንጉሱ ነጮቹ ለሀገራቸው ጥቅም ሲሉ ያደረጉት ነው፣ ባንዳዎቹ ግን በገዛ ወገኖቻቸው ላይ የፈጸሙት ክህደት እንደሆነ ገልጸዋል ተብሎ ይነገራል። ኢትዮጵያዊ ሆኖ ከውጭ ኃይላት ጋር መስራት ከመርህ ከአገር ብሔራዊ ጥቅም ከሰብአዊነት አንጻር ምን ያክል አግባብ ነው የሚለው አጠያያቂ ነው። ህወሀት ከሻቢያ ድጋፍ ያገኘው የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው በሚለው መሠረታዊ ሀሳብ ተስማምቶ በመሆኑ ለኤርትራ መገንጠል ከመዋጋት አንስቶ ከማንም ቀድሞ እውቅና በመስጠትና ኢትዮጵያን የባህር በር በማሳጣት የኢትዮጵያን ብሔራዊ ጥቅም በዘላቂነት በመጉዳት ታሪካዊ ስህተት ሰርቷል ተብሎ ይወቀሳል። ለዚህ ውለታ ምላሽ ከወታደራዊ ስልጠናና መሳሪያ እርዳታ አንስቶ ብዙ ድጋፎችን ከኤርትራው ተዋጊ ሻቢያ አግኝቷል። አሁንም በተቃውሞና ትግል ላይ የሚገኙ ኃይላት ከውጭ በአዳን ጋር እንደሚሰሩና ድጋፍ እንደሚደረግላቸው ይነገራል። በአንዳንድ አጋጣሚዎችም ሲናገሩ ተደምጠዋል። ኢትዮጵያና ኤርትራ በገቡበት ቅራኔ መነሻነት ኢትዮጵያ የኤርትራውን ተቃዋሚ ብርጌድ ናሃማዱ እያስታጠቀች ሲሆን የኤርትራ መንግስትም የኢትዮጵያ ተቃዋሚዎችን እያገዘ እንደሆነ ይነገራል። ኤርትራ በተለይም ግብጽ የኢትዮጵያ መንግስት ተቃዋሚዎችን ያረዳችበት ዘመን አልነበረም ማለት ይቻላል። በዚህም ከኤርትራ፣ ከሱዳን፣ ከሶማሊያ፣ ከሶሪያ፣ ከፔሎ፣ ከግብፅ፣ ከቻይናና ከሌሎችም ሀገራት ወታደራዊ የሥልጠናና ልዩ ልዩ ድጋፍ ሲደረግላቸው ቆይቷል። ከባዕድ ጋር ሲሰራ ኖሮ ወደ ስልጣን የወጣን አካል ከባዕድ ጋር በመስራት መታገል ባንዳ ያስብላል ወይ የሚለው መሰረታዊ ጥያቄ ይሆናል። በዚህ ወቅት ኢትዮጵያ ከብልጽግና በላይ ጠላት የላትም፣ እንደምንም ብለን ከማንም ጋር አብረን እሱን እናስወግድና ቀጣዩን እናስብበታለን በማለት ድልድዩን ስንደርስ እንሻገረዋለን የሚለውን ብሂል እንደ መጥቀስ ያለ አመለካከት ያላቸው አሉ። ሌሎች ደግሞ የለም፣ ከኤርትራም ሆነ ከግብጽ ጋር መስራት የኢትዮጵያን ብሔራዊ ጥቅም በዘላቂነት የሚጎዳ በመሆኑ በምንችለው ሁሉ በራሳችን አቅም መታገል እንጂ ህዝባችንን ለባዕዳን አሳልፈን መስጠት የለብንም የሚል አስተያየት ይሰነዝራሉ ጉዳዩ የግለሰብ የቤተሰብ የህዝብ የአገር የመርህ ጉዳይ የተሰናሰለበት በመሆኑ ብርቱ ሙግት ጥልቅ ጥናት ትንታኔና ውሳኔ የሚፈልግ ነው በማለት የዛሬውን እዚህ ላይ ላብቃ ሰላማችሁ ይብዛ